ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ወይኔ ውበት፣ ወይኔ ውበት፣ የኔ አትጠገብ አትጠገብ ነው ያላችኋት አይደለ? ስም ያወጣችሁላት እውነትም አትጠገብ። ዛሬ ደግሞ እምር ድምቅምቅ ፍክት ፍክትክት አበባ መስላን የመጣችው እውነት እውነት እውነት እውነት። አቶ አብረሽማ ዛሬ ሩታየን ማናገር ፈልጋለኝ፣ ነገሩ ሁሉ ከብዶኛል፣ መሮኛል። ከዚህ በኋላ ያልቻልኩኝም አልቻልኩኝም እኔ የመጨረሻ ውሳኔዋን ውሳኔዋን መስማት ፈልጋለሁ ምናምን ነገር ብሎ ተጨናድቆ ሩታየን ጥርት አደረጋት። ቤተሰብ ቤተሰብ የዛሬው አይን ነገር አይን ነገር ነው፣ አይን ነገር እውነት እንዴ ናይ ብቻሽን እኔ ማግኘት ፈልጋለሁ አንቺን ሁሉንም ነገር ማውራት ፈልጋለሁ ሲላት፣ እሷ ደግሞ ያለ ይሳቅ አይሆንልኝም እኔ እሱን እዬ ነው የምመጠው ብላ ሸበለዋን አስከትላ መጣች። ድሮሳ ድሮሳ አብርሽ እኔ ምለው ግን አንተ ሩታ ዛሬ ዛሬ ነው፣ እንዴት አወቀው ያንተ ሚስት መሆኗን? ዛሬ ነው እንዲ አወቀው። እነ ፍቅር ቤት ውስጥ ስጎትት የድሮ ኤቅስን እያመጣክ ዛሬ ያኔ፣ እንዴት ነው ትዝ አላለችም ሩታ? እንዴት ነው እንደ ሞግዚት ነበረ እንደ ቆጠርካት ቤት ውስጥ ምናምን ነገር ስታያት እየጎተትክ ስትመጣ እነ ፍቅርም! የት ነበርክ ያኔ አብርሽ? በጣም እኮ ያናደዳል ቤተሰብ፣ የምሬን ነው። እኔ ወደ ኋላ ዞር ብዬ ሳስበው ያለፈውን ነገር በጣም እናደዳለሁኝ። ሁላችንም የሆነ ታይም ላይ ለሩታ ፈርደንባል ነበረ። ለማንኛውም ዛሬ ሩታ ብቻዋን መታ አናግራታለሁ ብሎ በጉጉት ሲጠብቅ፣ ነገር ግን እሷ ይሳቅን ይዛ መጣች። እኔ አንቺን ብቻሽን ነበረ የቀጠርኩሽ፣ ለምን ብቻሽን አልመጣሽም ነበረ ሲላት፣ እኔ ብቻዬን መንቀሳቀስ አልፈልግም። እንዴት ነው ብቻዬን የምመጣው? ምን ፍለጋስ ነው የምመጣው? ምንድን ነው የቀረከኒ? ምናምን ነገር ብላ ሩታ በቃ አብርሽ ከጠበቀው በላይ የሆነችበት የምር በቀቅጥር በተለይ ደግሞ አለባበሷ ምናምን በቃ ሽክ ብላ እኮ ነው የመጣቸው፣ አበባ መስላ። አቶ አብርሽ በቃ በኔዴት ተንደፋደፈ ተንደፋደፈ። ለዋራሽ ፈልጋለሁ አለ። ይሳቅ ደግሞ እኔ ከኒጋ ተለይታ ለብቻ ሆና አታዋራህም፣ ከኒጋ ሆና ነው የምታወራው። ስለዚህ የምታወራው ነገር ካለ እዚ ጋ አውራ ጨርስ። ይሄ ደግሞ የመጨረሻችን ነው፣ ከዚህ በኋላ መገናኘት የለብንም አለችው። አብረሽ ደግሞ እኔ ላናግርሽ ፈልጋለሁኝ ያለሽ ነገር ምንድን ነው? ከልጁ ጋር ምናምን ነገር ብሎ ጠየቀ። እኔ ከልጁ ጋራ ምንም የሚመለከት ነገር የለም። ስለ እኔ የሚመለከት ነገር የለም። የምጠይቀኝም ነገር አይደለም። ይሄ ልጠይቀኝም ራሱ አይገባም አለችው። ወይ ኔ ሩታዬ፣ አቤት ሴት ልጅ እኮ አትወስን፣ አትቁረጥ፣ አትወስን እኮ ነው ቤተሰብ። የምሬ ነው እኔ ነብር እኮ ነው የሆነችብኝ። በዛ ላይ ደግሞ ኢሳቅን ሲገፈትርባት እሷ አብረሽን ገፈተረች። እንዴት ነው ለሱ ብለሽ ነው እንዲምትገፈትርኝ? አለ አብርሽ ተናደደ። ለሱ ብዬ አይደለም፣ ነገር ግን እንደዛ መደረግ የለበትም ምናምን ነገር። እኔ በጣም በጣም በጣም በጣም በጣም በጣም በጣም የአብርሽ የዋህነት የተረዳሁበት ፓርቲ የቱ እንደሆነ ልንገራችሁ። ቤተሰብ የሆነ የሆነ ታይም ላይ እነ ፍቅርን ቤት ሲጎትት ይዞ ሲመጣ ያኔ ሩታ በቃ ዝም ነበር ያለችው። በቃ እሷ ቤቷን አክብራ እሱን አክብረው ምናምን ነገር ዝም ብላ ነበረ። ይሄ እንደሚፈጠር በጭራሽ አላሰበውም፣ እሱ ማለት ነው ይሄንን እንደምታደርግ እንደዛ አይነት ውሳኔ እንደምትወስድ በጭራሽ አላሰበውም። ሁል ጊዜ እንደዛ እሱን እየወደደችው፣ እሱን እያከበረችው፣ ሁል ጊዜ ለሱ ተገዢ ሆና እንደምትኖር ነው እሱ ልብ ውስጥ ያለው ማለት ነው። ነገር ግን ሁሉን በትዕግስት ስታሳልፍ ስታሳልፍ ኖራ የሆነ ታይም ላይ ደግሞ ወሰነች። ዛሬ ላይ ወስና እንደዛ አምሮባት የሆነ ጠንካራ የሆነ እሷን ሊያስከብራት የሚችል የሚያከብራት ጭምር እንዲዛ ስትመጣ ነብር ሆነ በተራው ማለት ነው። አብርሽ ይኸውልህ፣ አንተ እኮ በሰዓቱ የሆነ አላሰብከውም። አሁን ነው ሁሉ ነገር የተረዳው። ነገር ግን ከዚህ በኋላ እኔ ለማደርገው ነገር ምንም ነገር እንዳትጠይቁ፣ ውስጤ ተሰብሯል ምናምን ሩት አልተሰበረም ማለት ነው ውስጧ። የድሮ ፍቅረኛህን ይዘ ስትመጣ ምንም አልተሰማትም? ዝም ብላ አመቃ እንጂ። እንደ ሩታ የቆሰለ የለም። ምን ሆነ ነው የቆሰልከው አንተ? ምን ሆነ ነው ልቤ የተሰበረው? መጀመሪያ አንተ፣ እሷ ሴት ልጅ ናት። እንደውም እኔ እግዚአብሔርን ሩታን ላደንቃት እፈልጋለኝ ከልቤ ማለት ነው። የምሬን ነው። አስባችሁታል? የድሮ ኤክሱ ጋር ተመልሶ ቤት ድረስ ይዞ ሄዶ ይቺ ልጅ በቃ ሁሉን ነገር ይሆናል ሌለ ሽፉፉን አድርጋችላ ተቀምጣ ዛሬ ላይ ደግሞ እኔ ነኝ የተጎደውትኝ እኔ ነኝ የተሰበርኩትኝ። ማለት የአብርሽ እኔ በጣም ግራ አጋባኝ። እሱ በየዋህነቱ ነው አሁን ላይ በራሱ ላይ ዋጋ እየከፈለ ያለው። አሁን ዋጋ አስከፈለው። እስከ ዛሬ ያደረጋቸው ነገሮች ምንም ያልመሰሉት ነገሮች ዛሬ ዋጋ እንዲከፍል አደረገው። እና አንተ ነህ በጀመሪያ ሩታን እንደዛ የሰባበርካት አንተ እዚህ ውስጥ እንድትገባ ያደረግካት ሩታን አንተ ነህ አብርሽ፣ ገባክ? ሴት ልጅ ናት፣ ታገሰች፣ ደግሞም ታምናለች። አደለም ቤት ድረስ የድሮ ፍቅረኛን አምጥተ ይቅርና አብረህ እንኳን ታየ ተብሎ ቢነገራት፣ ታምናለች። ለምን የምታፈቅር ከልቧ የምታፈቅር ሴት ናት፣ ሚስትህ ናት። ዛሬ ላይ ሚስቴ ሚስቴ እያልክጣሴ ሚስቴ ብርግፍ የምትለው እስከ ዛሬስ፣ እስከዛሬ ምን ነበረች ለአንተ? ዝም ብሎ ቤት ውስጥ ያኔ ባጣ ቆይ ነበረች ማለት ነው። ሩታ የኔ ናት፣ አምሮብሻለ። እውነት ውበቷ ጎልቶ የታየው ከኢሳቅ ጋር ስትሆን ነው። ይች ልጅ በጣም በጣም ነው ያማረባት። ለጥላት ነበር አሳልፈ የሰጠሃት። ነገር ግን ይሄ መቀጣጫ ነው። ይሄ ትልቅ መቀጣጫ ነው። አዎ ምን ያክል እንደሚያም እሷ የታመመችውን ህመም እንድትታመም ነው ያደረገች። አብርሽ የዋህ የዋህነትን ቀንስ እና ምንም ሊያበሳጭህ ሊያናድድህ አይገባም። እኔም ጥፋተኛ ነኝ ብለህ ጥፋትህን ራሱ ዛሬ ላይ ራሱ ማመን አልፈለግክም። ልክ ሩታን እንደ ጥፋተኛ ነው ዛሬም እየቆጠርካት ያለው። ልክ እሷ ነች አንተን እንደ በዳይ እያደረግ